አሰላም አሌይኩም ረህመቱላሂ ወበረካቱ ውድ የተከበራችሁ የኑር ቻናል ላይ ተከታታዮች እንዴት ናችሁ? ደህና ናችሁ? እንዴት ሰምታችኋል? ተጠፋፋል ማለት ነው እና ዛሬ አዲስ መረጃ አለኝ። ያው ላልሰማችሁ ላሰማ ብዬ እንጂ ሁሉም በየሜዳው ተለቋል ማለት ነው እና አዲስ ቀራር ወጥቷል። እሱስ ምንድን ነው ቀማ ቀራሮ አሁን አልቆ ነበር ስድስት ወር ከግንቦት ሶስት ጀምሮ እስከ ጥቅምት ሰላሳ የተሰጠው አልቆ አሁን አዲስ ቀራሮ ወጥቷል። አዲስ ቀራሮ ምንድን ነው? ታይቀደም አሁን በዚህ በስድስት ወር ውስጥ ተጠለብ የጠፋቸው እንደ አዲስ ቃማችሁን እንደምታሰሩ በፊት አሁን ጠለቦች አዲስ የወጡ አይመለከታቸውም ነበር የሚባለው አይደል እንዴ? አሁን ግን ማሰራት ትችላላችሁ። ያው ቻንሱ ተጠቀሙ። ገብቶችዋል ረገም ህዱድም ያላችሁ ረገም ህዱዶች ባለ ረገም ህዱዶችም ያው ብሩ ውድ ነው እንጂ ረገም ህዱዱም ይሰራል እየተባለ ነው። ያው እንግዲህ ተህዳር አንድ ጀምሮ ዛሬ ህዳር ሶስት ነው፣ ይሰራል እየተባለ ነው። እኔም ረገም ህዱድ ነው ያለኝ። እንግዲህ ተፍተፍ እንላለን አብረን ማለት ነው እና ይሄን ይመስላል። ቻንሱን ተጠቀሙ፣ አክባሩን ተጠቀሙ። ያው የተሸገራችሁ እስከዛሬ ድረስ እኔ ተጠለወጥቼ ራስ ምንም ማድረግ አልችልም ምናምን የምትሉ ልጅ ብዙ ነላ አላችሁ። አሁን አሁን መታችሁ በቅርብ ጊዜ የጠፋችሁ አላችሁ። አሁን እናንተ ገራማ አይኖርባችሁ፣ ምን አይኖርባችሁ፣ ቀማችሁን በቀላሉ ማሰራት ትችላላችሁ። ቻንሱ አሪፍ ነገር ነው ስላችሁ ነው። እና እኔ ደግሞ ያው አበረታቱኝ። ቻናሌን ሰብስክራይብ ቪዲዮን በማየት ላይክ በማረግ በተሰብ እያደረጋችሁ እንዛ መድ እላችኋለሁኝ። እና የሀገሩን ድባብ ደግሞ ሀገራችን አረንጓዴነቱ እዚህ እኛ በሙቀት እንቃጠላለን፣ ሳውዲ አረቢያ ሀገራችን ደግሞ አረንጓዴነቱ ያበዴ ነው እላችኋለሁ። ማሻላ ማሻላ ነው። ደስ ይላል ማለት ነው። እስቲ ያመልክቱ። ይሄ ድሮ ከብት የምናግድበት ነው ብላችሁ ሀብታም ነው። አሁን ተከልክሎ እንኳን ከብት ሰው ማያስገባና በጣም ደስ ይላል አላችኋለሁ። ወይኔ እንዴት እንደናፈቀኝ ሀገሬማ፣ በጣም አረንጓዴነቱ ደስ የሚለው አይልም እንዴ? ዋ ዋ ዋ ዋ ኡላይ ዲኑ ማረ ኒኒ ኒገ ስኖርኮ ኔ ኢትዮጵያ ሆኜ ሚዲያ ነበር። በነገራችን ላይ ማለት ነው በጣም ሚዲያ ነበር አሁን ደዝ ደንሆነ ምናምን ሳይው በጣም ገረመኝ። ለውጥ አለ፣ ለውጥ አለ፣ ለውጥ አለ፣ ሀገራችን ለውጥ አለ። ሀገር በላይ ይጠገም የሚባለው እንደዚያ ነው። ማሻላ ማሻላ ማሻላ፣ ደስ ይላል። ማሻላ ነው። ስመኮዲያገቱ ሩ ቅጠሉ አረንጓዴነቱ ዋ ዋ ዋ እና ለማንኛውም ለቻናሌ አዲስ የሆናችሁ ሰብስክራይብ በማረግ ደግሞ በሰብ የሆናችሁ ደግሞ ዘይሩኝ፣ ሰብስክራይብ በማረግ ቪዲዮ በማየት ዘይሩኝ ማለት ነው። አበረታቱኝ ውዶች፣ የስላችሁ ነው። አገሬን አገሬን አይልም ወይ ሰው ይባል ነው የሚባለው። እና ይሄን ይመስላል እላችኋለሁኝ። ዋው! ደግሞ እንዴት አባቱ ያምራል! አደይ አመነው ምናምን! ወደዛ መሬት ይታያል! ይታያችሁም እንደኔ እኔ? ሀገራችን ላይ ያው ሳዑዲ የቆያችሁ እንደ እኔ ሀገራችን ናፍቃችኋል ብዬ አስባለሁ እና በስተጨረሻውም ያው ዜናውን ሰምታችኋል? ላይክ ሰብስክራይብ አይረሳም።